ነአም አቡ ሱፊያን እስልምናን ከመቀበሉ በፊት ሂረክል የሚባል ንጉስ ጋ ቀርቦ ወይም የጦር መሪ ሂረክል የሚባል ንጉስ ጋ ቀርቦ የሩሞች ንጉስ ነው አቡ ሱፊያንን አቅርቡልኝ አለና ጥያቄ ጠይቀው ጀመር አቡ ሱፊያን በከፍተኛ ደረጃ እስልምናን ይጠላና ይዋጋ የነበረ ሰው ነው። የሚከተሉትም ጥያቄዎች ጠየቀው። ንጉሱ ከኋላው ሌሎች ሰዎች አስቀምጧል። የእሱን ጎሳዎች አስቀምጧል። ከፊት አስቀምጠውና የተለየ መረጃ የሚናገር ከሆነ ምልክት ስጡኝ ብሏቸዋል። እነሱ ከኋላ ተቀምጠዋል። አቡ ሱፊያን ፊት ለፊት አለ። ከይፈነሰብሁ ፊኩም አለው ነሰቡ እናንተ ዘንድ ጎሳዎቹ፣ ዘሮቹ ምን ይመስላሉ? እስኪ በምን ይታወቃሉ? የእሱ ቤተሰቦች የእሱ ነሰቦች አሉ። ሁወ ፊና ዙ ነሰብ አለ። እሱኛ ዘንድ በጣም የተከበረ ቤተሰብ አባል

ዝምድናን እንድንቀጥል ያዘናል ብሎ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሪሳላ ጠላት ሆኖ የተዋጋቸው ይህንን ነገር በትክክል አስቀምጦ እናገኘዋለን ማለት ነው። ጠላት የመሰከረለት ደግሞ እውነተኛ ምስክር፣ ምስክርነት ማለት ጠላትህ ሲመሰክር፣ ወዳጅ ሊያሽሞነሙንህ ይችላል። ጠላትህ ግን ያንተ ፈድል፣ ያንተ ታላቅነት አልፎ ሂዶ ጠላትህ እንዲመሰክርልን እስከ ማድረግ ሲደርስ የሐቂቃ ታላቅነት ነው ማለት ነው። አቡጀህልም ይህንኑ ተናግሯል። አንተ ሙሐመድ ሆይ ያመጣህ አውሪ ሪሳላ ሚሁን አንተ ውሸታ ምነህ አልልህም ዋሽተሃል አልልህም፣ ግን እኔ አልከተልህም ብሎ አቡ ጀህልም የተናገረበትን እናያለን። ያ ሙሐመድ ኢኒ ላ አቁል እኔ አልልም፣ አንተ ሙሐመድ ኢነከ ካዝብ አንተ ውሸት ምን አልልህም፣ ላኪኒ አጅሐዱ አለዚ ጅእተ ብህ ሏቸው ይዘህ ያመጣኸውን ሪሳላህን መልእክቱን ግን አልቀበልህም።

አርአያ አድርገን ልንይዛቸው የምንችል ብቸኛ ሰው ምድር ላይ እሳቸው ናቸው። በታሪክ ውስጥ ትልልቅ ሰዎች ቢያልፉ፣ እነኛ ትልልቅ ሰዎች ግን ለእኛ አርአያ ሊሆን የሚችል ዝርዝር ታሪካዊ እውነታ ያለው ማንነታቸውን አሁን አናገኘውም። ይህ ደግሞ ሌሎቹን ትልልቅ ሰዎች ብቻ አይደለም በታሪክ ላይ የተከሰቱ አምቢያዎች እንኳ ሳይቀር ዝርዝር ታሪካቸውን አናውቀውም። የተለያዩ ማሐቋዎች በህይወታቸው ውስጥ የተለያዩ ክስተቶችን አላሁ ስብሓነ ወተዓላ ቁርአን ላይ የጠቀሰልናሉ። ባለፉ መጽሐፍቶች ውስጥ ያለ ማንነታቸው ደግሞ ብዙ ጥያቄ የሚነሳበት ነው። የኦቴንቲሲቲ ወይም የታማኝነት ጥያቄ የሚነሳበት ነው። የነቢዩን ዐለይሂ ሰላቱ ወሰላም ሲራ ከምን ከምን ምንጭ ነው የምናጠናው? አሁን ወደ ሲራ ልንገባ ነው አይደለም። እስካሁን ያየነው መድኸል ነው መግቢያችን ነው። የሲራን አስፈላጊነት እንድንረዳ ነው። ከነቢዩ ዓለይህ ሰላት ወሰላም ውጭ ማንም ሰው ደግሞ አርአያ መሆን እንደማይችል እንድንገነዘብ ነው ማለት ነው። ግልጽ ነው አለም ሀሳቡ? አመጣጤ ግልጽ ነው። ጠይብ፣ ሲራን ስናጠና ምንጫችን ምንድን ነው? የመጀመሪያው የሲራ ምንጭ ቁርአን ነው። ቁርአን አንዱና ዋነኛው የነቢዩን ሰለላሁ ዐለይሂ ወሰለም የሕይወት ታሪክ የምናጠናበት ምንጫችን። ሁለተኛው አልአሓዲስ አነበዊያ የነቢዩ ዐለይሂ ሰላቱ ወሰላም የተመዘገቡ ሐዲቶቻቸው፣ የሐዲስ መድብሎች አንዱ የነቢዩ ሰለላሁ ዐለይሂ ወሰለም ታሪክን የምንገነዘብባቸው ናቸው። ሌላው ኩቱቡል መጋዚ የዘመቻ መጽሐፍቶች አሉ። የተለያዩ ዘመቻዎችን የሰነዱልን ደግሞ ዑለማዎች አሉ። መጋዚዎችን፣ ዘመቻዎችን በሚመለከት የተጻፉ መጽሐፍቶች ሌላው የሲራ ምንጮቻችን ናቸው። አራተኛው ኩቱብ ሸማኢል የሚባሉት የነቢዩን ሰለላሁ ዐለይሂ ወሰለም አክላቃቸውን ብቻ ደግሞ የሰነዱ ኪታቦች አሉ። ስነ ምግባራቸው፣ ታማኝነታቸው፣ ቃል አክባሪነታቸው እንዲህ የምንላቸው የእሳቸውን እዝነታቸው፣ ጀግንነታቸው እያለ ሙሉ ታሪካቸውን የሚያስቀምጡ ኪታቦች አንዱ ሲራን ስናጠና የምንጠቀማቸው መጽሐፍቶች ናቸው። ሌላው ታሪክ አልእስላም የእስልምና ታሪክ ተብለው ደግሞ የተጻፉ መጽሐፍቶች አሉ። እነኚህንም መጻሕፍቶች ግብዓት አድርገን እንጠቀማለን። ስለ ነቢዩ ዓለህ ሰላት ወሰላም ታሪክ የተጻፈውን ያክል ማንም ሰው ታሪክ አልተጻፈም በምድር ላይ። በጣም የሚያስገርም ዳታ ልንገራችሁ። በኡርዱ ቋንቋ ብቻ፣ ኡርዱ ማለት ፓኪስታን አካባቢ የሚነገር ቋንቋ ነው። በኡርዱ ቋንቋ ብቻ ከአንድ ሺህ መጽሐፍት በላይ ሲራ ተጽፏል። ሱብሃነ አላህ። ኡርዱ ቋንቋ ለጽሁፍ አገልግሎት መዋል የጀመረው ገና ሁለት መቶ ዓመቱ ነው። ለጽሁፍ አገልግሎት መዋል የጀመረው በዚህ ጊዜ ውስጥ ከአንድ ሺህ በላይ መጽሐፍት ተጽፈዋል። ዓረበኛውን ከጨመርንበት ቢልአላፍ ነው። በሺዎች የሚቆጠሩ መጽሐፍቶች በሲራ ላይ ተጽፈዋል።

መጽሐፍቶች መሰረት ባደረገ መልኩ ነው እንግዲህ የነቢዩን ስለ ላሁ ለ ሰለም ታሪክ የምናየው። በሚቀጥለው ሳምንት ፕሮግራማችን የምንጀምረው እንሻአላ ይህ መግቢያው። ሁለቱ ሳምንት ላይ የነቢዩን ስለ ላሁ ለ ሰለም አርአያነትና የእሳቸው ታሪክ ዝርዝር ማንነትን አይተናል። በሁሉም የሕይወታችን ዘርፍ ውስጥ እንዴት አርአያ አድርገን ልንይዛቸው እንደምንችልም አይተናል። የተሟላ ማንነት እንዳላቸው አይተናል። በሚቀጥለው ሳምንት የምናየው ነቢዩ ዓለይህ ሰላት ወሰላም ከመላካቸው በፊት የሰው ልጅ ሁኔታ ምን ነበር የሚለው እናያለን እንሻ አላ። ከዛ ወደ ዊላዳቸውን እንመጣለን፣ ውልደታቸውን እናያለን። ከዛ በኋላ አስተዳደጋቸውን አይተን ወደ ሪሳላቸው እያልን እንሄዳለን ማለት ነው። ከሳቸው በፊት ግን የሰው ዘር ምድር ላይ በምን አይነት ጨለማ ውስጥ እንደነበር የተለያዩ ህዝቦችን ቀንጨብ ቀንጨብ እያደረግን እናያለን ማለት ነው። ህንዶች በምን ሁኔታ ውስጥ ነበሩ? ፐርሽያኖች በምን ሁኔታ ውስጥ ነበሩ? አረቦች በምን ሁኔታ ውስጥ ነበሩ? አጠቃላይ የሰው ልጅ ምን አይነት ጨለማ ውስጥ እንደነበር እናያለን። ነቢዩ ሰለላሁ ዐለይሂ ወሰለም ያመጡት ብርሃን እንዴት አይነት ኑር እንደሆነ እንድንገነዘብ ማለት ነው። መን ላ ያዕሪፍ አልጃሂሊያ ላ ያዕሪፍ አልእስላም። ጃሂልያን የጃሂልያን የድንቁርናን ጽልመት የማያቅ ሰው የእስልምናን ብርሃን መረዳት አይችልም ይላሉ። ያኛውን ጨለማ እናያለን፣ ከዛ በኋላ የእስላምን ብርሃን ደግሞ የምናይ ይሆናል። እንሻ አላህ አላሁ ስብሓን ወተዓላ በሰማ ነው የምንጠቀም አላህ አድርገን፣ የእርሳቸውን ታሪክ አውቀን፣ ወደናቸው ተግብረን፣ በሕይወታችን አርአይ አድርገናቸው፣ በመጨረሻ እንሻ አላህ የእርሳቸውን ጉርብትና የምናገኝ አላህ አድርገን። አቁሉ ቀውሊ ሀዛ ወአስተግፊሩ አላህ ሊ ወለኩም።